ዶክተር ዐቢይ አህመድ ከሰሞኑ በባሌ ዞን የተለያዩ የልማት ስራዎችን ተመልክተዋል። በዚሁ ዞን የሚገኙ ጥንታዊ የሶፍ ሁመር የቱሪዝም መዳረሻ ስፍራም የጠቅላይ ሚኒስትሩ አንደኛው የጉብኝት ስፍራ ነበር። በመደመር መጽሐፍ ሽያጭ እድሳትና ከተጨማሪ ልማት ስራዎችም ተሰርተውበታል። በዚህ የሶፍ ሁመር የቱሪስት መዳረሻ በባሌ ተራሮች በነበራቸው የጉብኝት ጊዜ የተመለከቱት ነገር ኢትዮጵያ በተፈጥሮ ሀብት የተቸረች ዓለም ላይ ካሉ ድንቅ ስፍራዎች የሚወዳደራት የሌለ ምድር ስለመሆኗ ምስክር አድርገውታል። ኢትዮጵያ መሰል ጸጋዎቿን የታደለች ብትሆንም በሚገባት ልክ አለማደጓ ቁጭት የሚ ፈጥር ነው ብለዋል ጠቅላይ ሚኒስትር ዶክተር ዐቢይ አህመድ። ኢትዮጵያውያን ነቅተው ሀገራቸውን ሰርተው ሌላ መርዳት ሲገባን እኛ ያለንበት ሁኔታና የተሰጠን ነገር አብሮ አይሄድም። ሁለት ሶስት ሰው ጠይቅ ያለው ያው እንደምታውቁት ሁሉንም አለም የማየት እድል አግኝቻለሁ። በሁሉም አለም ሻል ያሉ የሚባሉ ነገሮች ለማየት እድል አግኝቻለሁ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 ከግጭት በፊት ታስታውሱ ከሆነ አክሱም የጣሊያን መንግስት ለምኜ ይዤ ይዤ ነበር። የወደቀውንም እናነሳለን፣ ያለውም እንዳይወድቅ እንከላከላለን ብለው ስራ ጀምረን ነበር። ላሊበላ የፈረንሳይ መንግስት ብቻ ሳይሆን ፕሬዚዳንት ማክሮን ይዤ ይዤ ነበር። አይቶ ተደንቆ፣ ገንዘብ መድቦ፣ ሙያተኛ መድቦ ስራ ጀምረናል። በጣም ብዙ ርቀት ሄዷል። አደናቃፊዎች ለመጨረስ ባያስችሉንም የፋሲል ቤተ መንግስትን ብትወስዱ ለመቶ ዓመታት ማንም ዞሮ አላየውም። ወደ ነበረበት ወይም ከዚያ በተሻለ አስውበን ሰርተነዋል። ሶፍ ዑመር ሌላው ምሳሌ ነው። አባ ጅፋር አለ። ሁላችሁም እምብዛም ሰምታችሁ የማታውቁት እነዚህ እንኳን ቢያንስ ይነገርላቸዋል፣ በተወሰነ ደረጃ። አላላኬላ ማንም ሰው እንደ ታሪክም የሚያውቀው አልነበረም። አላኬላን የሞከርነው ነገር ታሪኮቻችን በየትኛውም ጫፍ ቢሆኑ የእኛ ስለሆኑ መጥፋት የለባቸውም። ከትናንትና ጋር ያለን ጸብ መቆም አለበት። ትናንትና ጋር ስንጨቃጨቅ፣ ትናንትና ስንኖር፣ ዛሬን ሳንሰራ ትውልድ ልመናን እየተቀባበለ መቀጠል የለበትም የሚል ጽኑ እምነት ስላለ ነው። ሀገር የሚገነባው በትውልድ ቅብብል ነው ያሉት ጠቅላይ ሚኒስትሩ፣ አሁን ላይ ላለው ትውልድ ትላንት የነበሩ እሳቤዎች ተጽዕኖ አላቸው። ይህ እሳቤን አምኖ መቀበል በሀሳብ ልዩነት ውስጥም ቢሆን መነጋገር ውጤታማ ያደርጋል ብለዋል። ጠቅላይ ሚኒስትሩ በሀገር ሰላም ላይ ቅድሚያ መሰራት አለበት ለሚሉ አካላትም እያለማን ለሰላም እንሰራለን ሲሉ አስረድተዋል። ያሰብነውን መጓዝ ስንጀምር ውጤት እናያለን፣ ውጤት እናያለን ኢትዮጵያ ውስጥ ሰላም የለም፣ ሰላም መቅደም አለበት መሰራት አለበት የሚል በተለያየ መንገድ ኮንሰርን ተነስቷል። ትክክል ነው። ሰላም ለልማት መሰረት ነው፣ ያስፈልጋል። ሰላም እንዲመጣ እንለምናለን፣ ሰላም እንዲመጣ እንሰራለን። ሰላም እስኪመጣ ግን አንቀመጥም፣ እናለማለን። ምርጫችን እንደሱ ነው። ብዙዎች ሰላም እያሉ ኢትዮጵያ ውስጥ ባለፉት መቶ ዓመታት ሰላም አልነበረም።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 እያጠፋ ነው። በአንድ እጃችን እናለማለን ካላልን በቀር እራሱ የምንመኘውን ሰላም አናመጣም፣ አናጸናም። ሰላም ከልማት ውጭ አይጸናም። ሀገሪቱ በሚቀጥሉት ዓመታት ከአፍሪካ ቀዳሚ ኢኮኖሚ ያላት ሀገር ትሆናለች ያሉት ጠቅላይ ሚኒስትር ዶክተር ዐቢይ ለዚህም በራስ ሀሳቤና እምነት ብሎም ምልከታ መንቃት ይገባል ብለዋል። በእኔ እምነት 2018 የተስፋ ብርሃን ጭላንጭል የሚታይበት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 በታሪካዊ ቦታዎቿ ተመልሳ መጎናጸፍ ለአፍታም መጠራጠሪያ አያስፈልግም። ይሄ ለኢትዮጵያ የተከፈተ አዲስ ዘመን ስለሆነ ምንም ያቆመው ነገር የለም። ያ ነው የፈጠረው ይሄንን ከእኛ የሚያስፈልገው መንቃት ነው።